ሰላም እንደምናላችሁ በሀገር ውስጥም በመላው ዓለም የሚገኙ ኢትዮጵያን በጉዳይ ኢትዮጵያን የብርሃን ልጆች ቤተሰቦች በሙሉ መምሪያ ባሚ እንደምናላችሁ። እንግዲህ ብርሃን ልጆች የሰቡን ፕሮጀክታችን የተለያዩ የስራ ድሎችን እየፈጠረ እንገኛለን። ዶሮ በማርባት በሻወር አገልግሎት በደጠብ ጥበብ የእጅ ስራዎችን በመስራት ላይ እስካሁን ለአርባምስት የሚጠጉ ዜጎች የስራ ድል መፍጠራችን ይታወቃል። አሁን ደግሞ ተጨማሪ ለአስር ዜጎች የስራ ድል የሚፈጠር የወንዶች የሴቶች ጸጉር የሚስራው ሰጥቶ ማታ ያክል እየሰራ ነው የሚገኙ በቅርቡ ደሞ ስናጠናቀል፣ በተጨማሪ አስር ዜጎች የስራ ዕድል እንፈጥራለን። አሁን ዛሬ ሻወር ቤታችንን ላስተዋውቃችሁና የፊታችን ዓርብ ግንቦት ልደታ የእናታችን የቅድስተ ቅዱሳን የድንግል ማርያም የልደት በዓሏ ነው። የተወለደችበት ቀን ነው። በዚህ ቀን ደግሞ በየወሩ በጎዳና ላይ የሚገኙ ዜጎቻችን ነፃ የሻወር አገልግሎት መስጠት ጀምረናል። ባለፈው እንግዲህ የሆሳና ዕለት ነው ሻወር ቤቱ የተመረጠው። ሚያዝያ አራትና አምስት ከስሳ በላይ የሚጠቡ በጎዳና የሚገኙ ዜጎች ተመርተው የነፃ የሻወር አገልግሎት አግኝተዋል። የፊታችን ዓርብ ግንቦት ልደታ በእናታችን በቅድስተ ቅዱሳን ድንግል ማርያም በዓሏ ዕለት ደግሞ ተጨማሪ ሰዎች መጥተው ሻወር አገልግሎት እንዲያገኙ እንፈልጋለን። እሱ ላስተዋወቃቸው መጠቀጠል እንግዲህ ይህ የሻወር ቤታችን ትኬት መቅረጫ ነው። ይሄ አገልግሎት የሚሰጥበት ነው። ከዛ ባሻገር ደግሞ የሚመረጡ የዶሮ ቡራሮቹ በዚሁ አገልግሎት ይሰጣል። ተጨማሪ ሻይ ቡና አገልግሎት እና ሻወር ቤታችን እንደሚመስል አሳያችኋለሁ። እንግዲህ ይሄ አምስት ሻወር ቤት ያለው ነው። ሶስት የወንዶች እና ሁለት ሴቶች አለው። እንግዲህ እዚህ ሻወር ቤት ሙቅ ቀዝቃዛ ውሃ ማግኘት ይቻላል። እዚህ ግንቦት ልደታ አርብ የሚደረገው ነፃ የሻወር አገልግሎት ደግሞ እናንተ እንድትሳተፉ በረከት እንድታገኙ እንፈልጋለን። በእለቱ መጥተው የነፃ የሻወር አገልግሎት ለሚያገኙ ሰዎች ልብስ አብረን መስጠት ስለምፈልግ ቲሸርቶች ካሏችሁ ሶሎዎች ካሉ በቤታችሁ ያሉ ካሉ አንጥታችሁ ሰሞኑን ብትሰጡ። ሌላው በዕለቱ ሳሙና ሳሙና ገዝታችሁ ለገላ የሚሆኑ ሳሙናዎች ገዝታችሁ ብታመጡልን እና በዕለቱ ደግሞ የመቤታችን ልደት ነው፣ የተወለደችበት ቀን ነው እና በዚህ ቀን ደግሞ የመቤታችን ልደት የምናከብርበት የራሱ የሆነ ትውፊት አለን ንፍሮ እና ዳቦ አዘጋጅተን አብረን ለመስጠት እናስባለን እና በገንዘብም በአይነቱ ማገዝ የምትፈልጉ በዚህ አጋጣሚ እንድትሳተፉ እንጠይቃለን። አካውንታችን በኢትዮጵያ ንግድ ባንክ 1000338451079 ነው። ኑ ከበጎ ነገር ጋር ተባበሉ። የእናታችን የቅዱሳት ቅዱሳን የድንግል ማርያም የልደት በዓልን ደግሞ በበጎ ስራ፣ ነፃ ሻወር አገልግሎት ለጎዳና ልጆች በመስጠት አብራችሁን እንድታከቡ እንጋብዛችኋለን።